ዘፍጥረት 18 አንድ ላይ ያለው የመጽሐፍ ቅዱስ ክፍል ስለ ሥላሴ መገለጥ ነውን? አይደለም። ዘፍጥረ 18 ን አውጣውና ላሳያቸው አይደል? አብርሃም ጋር ሶስት ሰዎች መጡ። ሶስቱ ሰዎች ሥላሴ አብ፣ ወልድ፣ መንፈስ ቅዱስ በጀመር። አብን ያየዋል እንዴ? አብን እስከዛሬ ማንም ያየው የለም። ማን ብቻ ነው የሚያውቀው? በእቅፉ ያለ አንድ ልጅ እና አብን የሚገልጠው ማን ብቻ ነው? ወልድ ነው። ወልድን ያየ ማንን አየ? አብን አየ ነው አብ እስከ ዛሬ በሰው ልጆች ታሪክ ራሱን ከስቶ አያቅም። አብ ሁል ጊዜ ራሱን የሚከስተው በማን በኩል ነው? ቴዎፋኒ ማለት ነው መከሰት። ቴዎፋኒ ሁሌ በሥላሴ አካል ውስጥ ወልድ ነው። መንፈስ ቅዱስንም አብንም በሚዳሰስ በሚጨበጥ ሲናገር በሚሰማ መልኩ የሚገልጠው እግዚአብሔር ወልድ ነው። አብን አንድ ስንኳ ያየል እና አብርሃም ቤት ብዙ ሰው ሶስቱ ሥላሴ መጣ ይላል ሶስት ሰዎች ስለሚል ማለት ግን ማስተዋል ያለብን ከሶስቱ ውስጥ አንደኛው ብቻ የእስራኤል አምላክ ወይም ጀሆቫ ወይም በኋላ በስጋ የሚመጣው ኢየሱስ ሲሆን ወልድ ሲሆን ሁለቱ ግን ምኖች ናቸው፣ መላእክቶች ናቸው፣ ደንበኛ መላእክት። ለምን አብርሃም ሶስቱን ሲያስተናግድ ቤታ ሲገባ፣ ከአንድ ግለሰብ ጋር ሲያወራ ጌታ ምናምን እያለ ሲያወራ፣ አብርሃም ራሱ አንደኛው በድምፅም በብዙ ነገርም የሚናገረው ከሀገር ቤት ውጣ ብሎ ያለው መለኮት እንደሆነ አብርሃም እራሱ ገብቶታል። ግቡ ካለ በኋላ የሚያወራው ከአንዱ ጋር ነው። ጌታዬ እንደዚህ ነው ምናምን ምናምን ሲያውራም ሶስቱ አያውሩም፣ አንደኛው ነው የሚያወራው። ሚስት ለምን ሳቀች ይላል። ሁለቱ ዝም ነው ራን ሳቁስ ሳቅሽ እንጂ የሚለው አንዱ ነው። አብርሃም ብቻ መስተንግዶ ላይ እግራችሁን ልጠብ ምናምን ልበል ሲል ለሶስቱ ያውራና፣ ወሬ ሲሆን ወይም የቃል ኪዳን ንግር ሲሆን ከአንዱ ጋር ነው የሚያወራው። ከሶስቱ ጋር አይደለም ከዛ ኋላ ምን ይሆናል ሁለቱም መላእክት ይላል እዛው ቀጥሎ ስታ ነው ሁለቱም መላእክት ወደ ሶዶም ወረዱ አብርሃም ግን ከእግዚአብሔር ጋር ለብቻው ቀረ ይላል ከማን ጋር ኦኬ ሁለቱ ሶስት ሆኖ ነበር የመጡት ሁለቱ ወደ ሁለቱ መላእክት ብሎ ቀጥሎ ያብራራል ሁለቱ ሰዎችን መላእክት ይሆናል ሁለቱ መላእክት ወደ ሶዶም ወረዱ አብርሃም ግን ከእግዚአብሔር ጋር ብቻውን ቀረ። እናም አሁን ብቻቸውን ሆነው ያወሩ ነበር። እግዚአብሔር ሆይ እንደው በሶዶም ሀምሳ ጻድቅ ቢኖሩ አትምር። ወርደዋል እኮ መላእክቶቹ ሄደዋል። ሎጥን ለመታደግ ውጣ ሊሉት ሄደዋል። እሱ ግን እዚህ ያውራ ነው። ሀምሳ ካለ ምራለሁ። ያው መጀመሪያ ጊዜ እግዚአብሔር እንዲህ ሲገለጥል ትፈራለ። ቁጥር ቆጥበ ነው የምጠይቀው። ከሀምሳ አምስት ብቻ ቀነሰ። አርባ አምስትስ ቢኖሩ ምራቸዋለሁ። ችግር የለው። አርባስ ችግር የለውም። እንደው ሰላሳ አምስትስ ችግር የለውም። ይሄ ነገር ሰላሳስ ችግር የለው። ሀያስ አስር ችግር የለ። አከዛ ከዛ በኋላ ይብቃኛል አስር እንኳን ከሌለ ምን ያደርጋል አገር ብሎ ዝም አለ። እና ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሶዶም ሄዱ። አብርሃም ግን በእግዚአብሔር ፊት ቆሞ ነበር ብሎ ወልድ ብቻ ነው። በዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ አብርሃም ቤት የመጣው እሱ እንደሆነ ተናግሯል። ምን አሉት? እኛ አባታችን አብርሃም ነው። አንተ ግን እንዲነ እንዲነ ጋኔን አለብስ ይሉት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። ምክንያቱም አባታችሁ አብርሃም ቀኔን አይቶ ደስ ብሎት ነበረ ቤቱ በሄድኩ ጊዜ። ባየን ጊዜ አብርሃም እንዴት ደስ እንዳለው ባያችሁ። እናንተ ግን እኔን ልትገሉኝ ትፈልጋላችሁ። እሱ እኔን ባየ ጊዜ ደስ ብሎት ነበር። ደግሞ የት ነው ያየህ አብርሃም አንተ ዕድሜህ ገና አምሳ ዓመት ያልሞላ ሲሉት፣ እኔ አብርሃም ሳይወለድም እኔ ነኝ ብሎ አላቸው።